ሰላም ጤና ይስጥልኝ ተመልካቾቻችን የሳምንታዊ ኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥና የባህር ማዶ ስፖርት የመረጃዎች ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለስ አብራችሁ ቆያለሁ። እስከ ፕሮግራሙ ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው የኢትዮጵያ ፕሪሚየር ሊግና የኢትዮጵያ ፕሪሚየር ሊግ የሰላሳ አንደኛ ሳምንት ጨዋታዎች ከዛሬ ጀምሮ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚካሄድ ይሆናል። የሳምንቱ ተጠባቂ ጨዋታ በሊጉ አንደኛ ደረጃ ላይ የሚገኘው ኢትዮጵያ መድንና በሊጉ ሁለተኛ ደረጃ ላይ የሚገኘው ኢትዮጵያ ቡና ዛሬ ከምሽቱ 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚያደርጉት ጨዋታ ተጠባቂ ነው። ይህ ጨዋታ እንግዲህ ሁለቱ ቡድኖች በጣም በጥሩ ወቅታዊ ብቃት ላይ ሆነው የተገናኙበት ጨዋታ መሆኑ በጣም ተጠባቂ አድርጓል። በዋንጫ ፉክክሩም ላይ ትልቅ ትርጉም ያለው ጨዋታ ነው። ተመልካቾቻችን፣ እንግዲህ ኢትዮጵያ ምድን ሊጉም በ60 ነጥብ እያመራ ይገኛል። ኢትዮጵያ ቡና በ9 ነጥብ ዝቅ ብሎ በ51 ነጥብ ሁለተኛ ደረጃ ላይ ይገኛል ማለት ነው። እንግዲህ ኢትዮጵያ መድን ጨዋታውን ካሸነፈ ከኢትዮጵያ ቡና ጋር ያለውን የነጥብ ልዩነት ወደ 12 ከፍ ያደርጋል። በአንጻሩ ኢትዮጵያ ቡና ድል የሚቀናው ከሆነ ከሊጉ መሪ ጋር ያለውን የነጥብ ልዩነት ወደ ስድስት ዝቅ ያደርጋል ማለት ነው። እንግዲህ ሁለቱ ቡድኖች በወቅታዊ ብቃታቸው ጥሩ ደረጃ ላይ የሚገኙ ቡድኖች ናቸው። በተለይም ኢትዮጵያ መድን በአመቱ ወጥ ብቃት በማሳየት ጥሩ እንቅስቃሴ ያደረገ ይገኛል። የገብረ መድን ይሌውም ኢትዮጵያ መድን በአንጻሩ ኢትዮጵያ ቡና በነጻነት ክብሬ እየተመራ በሁለተኛው ዙር በተለይ የሊጉ ውድድር ወደ ሀዋሳ ከመጣ በኋላ በጣም ጥሩ እንቅስቃሴ ሲያደርግ ነበረ። እንግዲህ እነዚህ ሁለቱ ቡኖች የሚያደርጉት ጨዋታ በዋንጫ ፉክክሩ ላይ ትልቅ አንድምታ ያለው ጨዋታ ነው። ቡኖቹ በመጀመሪያው ዙር ባደረጉት ጨዋታ ኢትዮጵያ መድን አንድ ለዜሮ ማሸነፉ የሚታወስ ነው ማለት ነው። አርብ ዛሬ የመጀመሪያው መርሃ ግብር ከሊጉ ባለፈው ሳምንት መውረዱ የተረጋገጠው ወልዋሎ አዲግራት ዩኒቨርሲቲ ከቀኑ 9 ሰዓት ከአርባ ምንጭ ከተማ ጋር ጨዋታን ያደርጋል። ወልዋሎ አዲግራት ዩኒቨርሲቲ ቀሪ ስድስት ጨዋታዎች ቢያሸንፍም በሂሳባዊ ስሌት ወደ ሊጉ መትረፍ የሚችልበት እድል ባለመኖሩ ምክንያት በቀጣዩ ዓመት ወደ ኢትዮጵያ ከፍተኛ ሊግ ወርዶ የሚወዳደር ይሆናል ማለት ነው። አርባ ምንጭ ከተማም ባለፉት ስድስት ሰባት ጨዋታዎች ላይ ጥሩ እንቅስቃሴ እያደረገ ያገኝም አስራ ሁለተኛ ደረጃ ላይ ይገኛል። ለአርባ ምንጭ ከተማ ትልቅ ትርጉም ያለው ጨዋታ ነው። ጨዋታውን ካሸነፈ ደረጃውን የማሻሻል እድል አለው። በአንጻሩ ከሊግ የወረደው ወልዋሎ ዓዲግራት ዩኒቨርሲቲ እንግዲህ ከመርሃ ግብር ማሟያነት ያለፈ ትርጉም የለውም የዛሬው ጨዋታ አለው። ቅዳሜ ሶስት ጨዋታዎች በአዳማ ይደረጋሉ። ድሬዳዋ ከተማ ከባህር ዳር ከተማ ከጠዋቱ ሶስት ከሰላሳ ጨዋታቸውን ያደርጋሉ። ባህር ዳር ከተማ በ48 ነጥብ ሶስተኛ ደረጃ ላይ የሚገኝ ቡድን ነው። ድሬዳዋ ከተማ እንግዲህ 13ኛ ደረጃ ላይ ይገኛል ማለት ድሬዳዋ ከተማ ከወራጅ ስጋት ቀጠና ለመራቅ ባህር ዳር ከተማ ደግሞ በሊጉ ዋንጫ ፉክክር ያለውን ተስፋ ለመለብለም የሚያደርጉት ጨዋታ መሆኑ ጨዋታውን ተጠባቂ የሚያደርግ ይሆናል። በዚሁ ለቅዱስ ጊዮርጊስ ከሲዳማ ቡና ከቀኑ 9 ሰዓት ላይ ጨዋታቸውን የሚያደርግ ይሆናል። ሀዲያ ሆሳዕና ከኢትዮ ኤሌክትሪክ ምሽት 12 ሰዓት ላይ የሚያከናውትም ጨዋታ የዕለቱ የመጨረሻ መርሃ ግብር ይሆናል ማለት ነው። እሁድም ሁለት ጨዋታዎች ይደረጋሉ። የአምና ሊጉ አሸናፊ ኢትዮጵያ ንግድ ባንክ ከአዳማ ከተማ ጨዋታቸውን ያደርጋሉ። አዳማ ከተማ እንግዲህ በባለፈው ሳምንት ቅዱስ ጊዮርጊስን በማሸነፍ እንግዲህ ወሳኝ ሶስት ነጥብ አግኝቷል። ወራጅ ቀጠና ውስጥ የሚገኝ ቡድን ነው። እንግዲህ ከወራጅ ቀጠና ለመውጣት የሚያደርገው ጨዋታ ነው። ለኢትዮጵያ ንግድ ባንክም ደረጃውን ለማሻሻል የሚያደርገው ጨዋታ ነው ማለት ነው። ወላይታ ዲቻ ከመቻል ደግሞ ምሽት 12 ሰዓት የሚያደርጉትም ጨዋታ እንደዚሁ ተጠባቂ ነው። መቻል አራተኛ ደረጃ ላይ የሚገኝ ቡድን ነው ማለት ሁለቱም ከደረጃው ወገብ ላይ የሚገኙ ቡድኖች ናቸው። ተመጣጣኝ ፉክክር በዚህ ጨዋታ ያሳያሉ ተብሎ ይጠበቃል። ሰኞ ዕለት የ31ኛ ሳምንት መርሃ ግብር የሚጠናቀቅ ይሆናል። መቀሌ ሰባ አንደርታ ከሱል ሽሬ፣ ሀዋሳ ከተማ ከፋሲል ከነማ ከቀኑ 9 ሰዓት እና 12 ሰዓት ከምሽቱ 12 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። እንግዲህ መቀሌ ሰባ አንደርታም ሱል ሽሬ ወራጅ ቀጠና ውስጥ ነው የሚገኘው። ማሸነፍ ለሁለቱም ቡድኖች ከወራጅ ቀጠና ለመውጣት እያደረጉ ላለው ትግል በጣም ወሳኝ የሚባል ሐዋሳ ከተማ ባለፉት አራት አምስት ጨዋታዎች ላይ በሙሉጌታ ምህረት የተመራ በማሸነፍ እንግዲህ ከወራጅ ቀጠናው የራቀባቸውን ወሳኝ ድሎች ማስመዝገብ ችሏል። ከፋሲል ከነማ ጋር ጨዋታውን ምሽት 12 ሰዓት ያደርጋል። ፋሲል ከነማ በአሰልጣኝ ውበቱ አባተ እየተመራ እንግዲህ በዘንድሮ ዓመት ጥሩ እንቅስቃሴ እያሳየ አይደለም። በተለይም በሁለተኛው ዙር ጥሩ እንቅስቃሴ እያሳየ አይደለም። ባለፉት ስድስት ሰባት ጨዋታዎች ላይ ማሸነፍ አልቻለም። ለፋሲል ከነማ የሰኞ ጨዋታው ወደ አሸናፊነት ለመመለስ ትልቅ አስተዋጽኦ ያለው ነው ተብሎ ነው እንግዲህ የሚጠበቀው። ከሰላሳ አንደኛ እስከ ሰላሳ ስድስተኛ ሳምንት ያሉ የኢትዮጵያ ፕሪሚየር ሊግ ጨዋታዎች በአዳማ እንደሚደረጉ የሊጉ አክሲዮን ማህበር አስተዋውቋል። እንግዲህ ከዚህ በፊት በሐዋሳ ከተማ ይደረግ ነበረ ውድድሩ። ሊጉ በሐዋሳ የነበረውን ቆይታ ግንቦት 11 ቀን 2017 ዓ.ም ማጠናቀቁ የሚታወስ ነው ማለት ነው። ሌላኛው ከሀገር ውስጥ የምንመለከተው መረጃ የጠረጴዛ ቴኒስ ስፖርት መረጃ ይሆናል 58ኛው ዓለም አቀፍ የጠረጴዛ ቴኒስ ሻምፒዮና ከግንቦት 9 ቀን 2017 ዓ ም አንስቶ በኳታር ዱሃ እየተደረገ ይገኛል። በሉሳይል የስፖርት ማዕከል እየተደረገ ይገኛል። በዚህ ውድድር ላይ እንግዲህ የዓለም አቀፉ ጠረጴዛ ቴኒስ ፌዴሬሽን አባል ሀገራት የሆኑ 127 ሀገራት ኢትዮጵያውያንም ጨምሮ በመሳተፍ ላይ ይገኛሉ። 640 ስፖርተኞች በነጠላና በቡድን በድብልቅ ውድድራቸውን በማድረግ ላይ ይገኛሉ ማለት ነው። እንግዲህ ኢትዮጵያን በሻምፒዮናው የተሳተፈች ነው። በሴቶች ጥንድ ዮርዳኖስ ንግዴና ፋና ረዘነ እንዲሁም ማርታ መሸሻና ና ፌቨን ታምሩ እየተወዳደሩ ይገኛል። በወንዶች ነጠላ ውድድር ደራራ መኮንን ተሳታፊ ይሆናል ማለት ነው። በዚህ ሻምፒዮና ላይ ያው በመጀመሪያዎቹ የመጀመሪያ ጥሎ ማለፍ ኤሊሚኔሽን ጨዋታዎች ላይ ቢሸነፉ ተስፋ ሰጪ እንቅስቃሴ እያደረጉ ነው። እንግዲህ እነዚህ ስፖርታዊኛ ተወዳዳሪዎች ማለት ነው ይህ ጠረጴዛ ሻምፒዮና ላይ የተሳተፈ ያለው ልኡካን ቡድን እንግዲህ በኳታር የኢትዮጵያ አምባሳደር በሆኑ ፌሰላሊ የመኖሪያ ቤት የራት ግብዣ በያዝነው ሳምንት ተደርጎለታል ማለት ነው። በዚህ ግብዣ ስነስርዓት ላይ አትሌቶች ወይም ደግሞ ስፖርተኞች ፋና ረዘነ በሴት፣ ደራራ መኮንን በወንድ በኩል ወክለው ተሳትፏል። የኢትዮጵያ ጠረጴዛ ቴኒስ ፌዴሬሽን ፕሬዚዳንት ደግሞ ተስፋዬ ብዛኔም በዚህ የራት ግብዣ ስነስርዓት ላይ ተገኝቷል። ባደረጉትም ንግር አምባሳደሩ ባደረጉላቸው ግብዣና ባደረጉላቸው ማበረታቻ ምስጋናቸውን አቅርቧል ማለት ነው። እንግዲህ አምባሳደር ፌሰላሊም በዚህ ወቅት ባደረጉ ንግግር ኢትዮጵያን በመወከል በዚህ ውድድር ላይ በመሳተፍና ኢትዮጵያን ሰንደቅ ዓላማ እንዲውለበለብ የኢትዮጵያ ገጽታ እንዲገነባ ስፖርተኞቹ እየተወጡ ላለው ሚና ምስጋናቸውን አቅርቧል። እንግዲህ በጣም መደሰታቸውና በዚህም ውድድር ላይ እንግዲህ ቡድኑ የተሻለ ውጤት ኢትዮጵያን እኩሎ እንደሚያመጣ ያላቸውንም እምነት ገልጸዋል አምባሳደሩ ማለት ነው። ሻምፒዮናው እስከ ግንቦት 25 ቀን 2017 አመተ ምረት ይቆያል ማለት ነው። እንግዲህ ይህንን ሻምፒዮና የተመለከቱ የኢትዮጵያ ስፖርተኞች ምን አይነት ውጤት አስመዘገቡ የሚለውን በቀጣይ ፕሮግራሞቻችን ላይዘ እንመለሳለን። ከመጨረሻም ከሀገር ውስጥ የምንመለከተው መረጃ የአትሌቲክስ መረጃ ይሆናል። እንግዲህ አስራ ሶስተኛ የኢትዮጵያ ከአመት በታች አትሌቲክስ ሻምፒዮና እና የኢትዮጵያ ከአስራ ስምንት አመት በታች የአትሌቲክስ ሻምፒዮና ከግንቦት አስራ ስምንት እስከ ሀያ አራት ሁለት ሺህ አስራ ሰባት ዓ ም በድሬዳዋ ከተማ ይደረጋል። ውድድሩ እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን በየአመቱ በቋሚነት ከሚያደርጋቸው ውድድሮች መካከል የሚጠበቅ ነው። የሻምፒዮናው ተተኪ አትሌቶችን ማፍራት፣ የውድድር አማራጮችን መፍጠር እና የአትሌቲክስ ማሰልጠኛ ማዕከላትን ማጠናከር አላማ ያደረገ መሆኑን እዚያ ከኢትዮጵያ አትሌቲክስ ፌዴሬሽን ያገኘው መረጃ ያመለክታል። ውድድሩ በቀጣዩ ሰኞ የሚጀምረውን የተመለከቱ መረጃዎችን እንግዲህ በቀጣይ ፕሮግራሞቻችን ላይ ይዘን ምን ቀርብ ይሆናል። ተመልካቾቻችን ከሀገር ውስጥ የነበሩን ስፖርት መረጃዎችን ይመስላሉ። ከሀፍታ ቆይታ በኋላ ወደ ውጭ ስፖርት መረጃዎችን አልፋለን። አሁንም ከዚያ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው እንግዲህ ከሀገር ውስጥ ያነሳናቸው ጉዳዮች አሉ። ከውጭ ደግሞ የምንመለከተው በጣሊያን ሴሪያ በአጓጊው የዋንጫ ፉክክር እንግዲህ ዛሬ የማምሻውን ፍጻሜ ያገኛል። እንግዲህ በኢንተር ሚላን እና በናፖሊ መካከል አመቱ ሙሉ ሲደረግ የነበረው ፉክክር እንግዲህ አሁንም የዋንጫው አሸናፊ አልተለየም በ38ኛ ሳምንት መርሃ ግብር የሚለይ ይሆናል ማለት ነው። ሁለቱም ቡድኖች ዛሬ ምሽት 3 ሰዓት ከ45 ላይ ጨዋታቸውን የሚያደርግ ይሆናል። ናፖሊ በሜዳው ከካግሊያሪ ጋር ጨዋታውን ሲያደርግ፣ ኢንተር ሚላን ከሜዳ ውጭ በጥሩ ግስጋሴ ላይ የሚገኘው የሴስክ ፋብሬጋዙን ኮሞን ያስተናግዳል። እነዚህ ሁለቱ ጨዋታዎች ወደ አርብ ዕለት የመጡት እንግዲህ እሑድ ነበረ መደረግ የነበረባቸው የጣሊያን እግር ኳስ ማህበር ኢንተር ሚላን በቀጣዩ ሳምንት በአውሮፓ ሻምፒዮንስ ሊግ ከፒስጂ ጋር የሚያደርገው ጨዋታ እረፍት እንዲያገኝና በቂ የዝግጅት ጊዜ እንዲያገኝ የጨዋታዎቹ ከእሁድ ወደ አርብ መጡት። ሌሎቹ ቀሪ ጨዋታዎች ግን የጣሊያን ሴራ የ38ኛ ሳምንት ጨዋታዎች እሁድ የሚደረጉ ይሆናል ማለት ነው። ከናፖሊና ከኢንተር ሚላን ዋንጫውን ማን ያነሳዋል የሚለው ጉዳይ በጣም አጓጊ ሆኗል ማለት ነው። ናፖሊ በ79 ነጥብ ሊጉን እየመራ ይገኛል። ኢንተር ሚላን በ1 ነጥብ ዝቅ ብሎ በ78 ነጥብ ሁለተኛ ደረጃን ይዟል ማለት ነው። ያላቸውን በጣሊያን ሴሪያ በዘንድሮ ወደ አመት ሁለቱ ክለቦች ምን አይነት ብቃት አሳዩ? እስከ መጨረሻው ሳምንት ጨዋታ ሳይደርስ ያለውን ውጤት ስንመለከት ናፖሊ በሊጉ ባደረጋቸው 37 ጨዋታዎች 23 ጊዜ አሸንፏል፣ አራት ጊዜ ተሸንፏል፣ አስር ጊዜ አቸወቷል። 57 ጎሎችን ሲያስቆጥር 27 ጎሎችን አስተናግዷል ማለት። በናፖሊ ድንቅ የውድድር ዓመት እንግዲህ ቁልፍ ሚና እየተወጡ ያሉ ተጫዋቾች አሉ። አንደኛው ስኮትላንድ ስኮት ማክቶሚና ነው። ስኮት ማክቶሚና እንግዲህ በክረምቱ በባለፈው ክረምቱ የተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ናፖሊን መቀላቀሉ ይታወቃል ማለት ነው። እንግዲህ ይሄ ተጫዋች በዘንድሮ ውድድር ዓመት የመሃል ክፍሉን በሚገባ ሁኔታ በማምራት እንግዲህ የአንቶኒዮ ኮንቴ በጣም ቁልፍ ተጫዋች ከሚባሉ ተጫዋቾች ዋናው መሆኑን በድንቅ ብቃቱ አሳይቷል። ግብ ከማስቆጠር ባለፈ እንግዲህ ደግሞ በመከላከልም እያሳየ ያለው ብቃት በጣም አስደንቆታል። ሌላኛው ቤልጅየማዊ ተጫዋች ሮሜሎ ሉካኩ ነው። ሮሜሎ ሉካኩ እንግዲህ ናፖሊ የፊት መስመር እየመራ እንግዲህ ድንቅ ብቃቱን እያሳየ ይገኛል ማለት ነው። እንግዲህ እነዚህ ሁለቱ ተጫዋቾች እንግዲህ ድንቅ እንቅስቃሴ እያሳዩ ይገኛሉ። ጂያኮሞ ራስፓዶሪም በዚህ የውድድር ዘመን ድንቅ እንቅስቃሴውን እያሳየ ይገኛል። ሌላኛው እንግዲህ የዋንጫ ተፎካካሪ ኢንተር ሚላን ነው ያምናው የሊጉ አሸናፊ ነው። ኢንተር ሚላን በሊጉ እስካሁን ባካሄዳቸው 37 ጨዋታዎች 23 ጊዜ ድል ሲቀናው አምስት ጊዜ ተሸንፏል፣ ዘጠኝ ጊዜ ደግሞ ነጥብ ተጋርቷል ማለት ነው። ሁለቱም ስንመለከት 23 23 ጊዜ ነው እንግዲህ ያሸነፉት በተሸናነፉት ጨዋታ ነው። ይህም የነጥብ ልዩነት የመጣው እንግዲህ ናፖሊ አራት ጊዜ ሲሸነፍ ኢንተር ሚላን አምስት ጊዜ ነው የተሸነፈው እንግዲህ። ዘጠኝ ጊዜ ደግሞ ኢንተር ሚላን ነጥብ ሲጋራ ናፖሊ አስር ጊዜ ተጋርሷል። እነዚህ በጣም በጣም በጠባብ የነጥብ ልዩነት ውስጥ የመጡ ውጤታቸውን በጣም ተቀራራቢ የሚባል ነው። እንግዲህ ኢንተር ሚላን ያው በሴሪያው በርካታ ግቦችን ያስቆጠረ ቡድን ነው። እስካሁን 77 ግቦችን ከመረብ ላይ አሳርፏል። እንግዲህ 35 ግቦችን ተቆጥሮበታል። በዚህ ውድድር ዓመት ለኢንተር ሚላን ትልቅ አስተዋጽኦ እያደረጉ ከሚገኙ ተጫዋቾች የቡድኑ አምበል አርጀንቲና ብሔራዊ ቡድን ተጫዋች ላውታሮ ማርቲኔዝ ነው። በአውሮፓ ሻምፒዮንስ ሊጉን ባርሴሎናን ቡድኑ ጥሎ ወደ ፍጻሜ ባለፈበትም ጨዋታ ድንቅ እንቅስቃሴ አሳይቷል። ከጉዳት መልስ በቡድኑ በጽናት ያሳየው ብቃት በጣም ሲያስደሰው፣ ሰዎችም የስፖርት ተንታኞችም ሙገሳ ሲያቀርቡለት የነበረበት ሁኔታ ተመልክተናል ማለት ነው። ማርኮ አርናቶቪችም እንደዚሁ እነ ዴቪዴ ፕራቴዚ ዴንዚል ደን ፕራይስ በሻምፒዮንስ ሊግ ጨዋታ ድንቅ ምቃቱና ታይቷል። እነዚህ ተጫዋቾች በኢንተር ሚላን ድንቅ እንቅስቃሴ ዘንድሮ ጥሩ እንቅስቃሴ እያሳዩ ነው። ወጣ ገባ የሆነ ነገር ነው፣ ባለፉት ሳምንታት ላይ የተመለከተው ኢንተር ሚላን እስከ ቅርብ ሳምንታት እየመራ ነበር። ናፖሊ ያንን መሪነት ይዞ ዋንጫውን አነሳ ተብሎ ሲጠበቅ እንግዲህ በተከታታይ ተጫዋቾች ነጥብ መጣሉ ኢንተር ሚላን ዳግም ወደ ዋንጫ ፍክክሩ መልሶ ነበር። ባለፈው ሳምንት ናፖሊ ከሜዳ ውጭ ከፓርማ ጋር በ37ኛው ሳምንት ዜሮ ለዜሮ ነበረ የተለያየ። በአንጻሩ ኢንተር ሚላን ከላዚ ሁለቱ ለሁለት ተለይቷል። በዚህ ጨዋታ ላይ እንግዲህ በ87ኛው ደቂቃ የቀድሞው የባርሴሎና የክፍ መስመር ተጫዋች ፔድሮ ያስቆጠረት ግብ እንግዲህ ኢንተር ሚላን የሊጉ መሪ ሊሆን የሚችልበትን እድል አሳጥቶታል። ማለት በዚህ ጨዋታ ላይ እንግዲህ በፍጹም ቅጣት ምት ነበረ ፌድሮ በ87ኛው ደቂቃ ግቡን ያስቆጠረው። የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ ውሳኔውን በመቃወም ባሳዩት እንግዲህ ያልተገባ ባህሪ በቀይ ካርድ ከሜዳ ተሰናብቷል። ዛሬም ኮሞ ላይ በሚደረገው ጨዋታ ላይም ቡድናቸውን ተሽ ላይ ላይ ደግሞ ሜዳ ላይ ሆነው አይመሩም ማለት አንቶኒዮ ኮንቴም እንግዲህ በተመሳሳይ ከፓርማ ጋር በነበራቸው ጨዋታ እንግዲህ ከዳኛ ጋር ባለሳቢ እንደዚሁ ያልተገባ ተመሳሳይ ባህሪ ቀይ ካርድ መልከታቸው ምክንያት ዛሬ ቡድናቸውን ወደ ሜዳ ገብተው አይመሩ። ሁለቱም አሰልጣኙ ዛሬ በወሳኙ ቀን ቡድናቸውን ወደ ሜዳ ገብተው አለመምራታቸው በጣም አነጋጋሪ ጉዳይ ነው፣ ቀልብን የሳበ ጉዳይ ይሆናል። ያም ሆነ ይህ እንግዲህ ሁለቱ ቡድኖች የግድ እንግዲህ ለማሸነፍ ይኖርባቸዋል እንግዲህ ዋንጫውን ለማንሳት በተለይ ናፖሊ ዋንጫውን ካነሳ የኢንተር ሚላንንም ውጤት ሳይጠብቅ ነው ዋንጫውን ማንሳት የሚችለው ማለት ነው። ናፖሊ ካሸነፈ ያው ቅድም እንዳልኩት ዋንጫ ማንሳቱን ያረጋግጣል። በ52 ዓመቱ ጣልያኔ ዴቪድ ኒኮላ የሚሰለጥነው ካግሊያሪ የናፖሊ ተጋጣሚ ማለት ነው በ36 ነጥብ አስራ አራተኛ ደረጃውን ይዟል። ቢሸነፍ ምንም የሚያሰጋው ነገር የለም። ካግሊያሪ ካግሊያሪ የሞራል ስጋት የለበትም እንደማያወርድ በቀጣዩ ዓመት በሊጉ እንደሚቆይ አረጋግጧል። የመርሃ ግብር ማመያ ካልሆነ በስተቀር ለካግሊያሪ ብዛም ትርጉም ያለው ጨዋታ አይደለም። በአንጻሩ የአምና ሊጉ አሸናፊ ከሜዳ ውጭ ከኮሞ ጋር የሚያደርገው ጨዋታ ኢንተር ሚላን በጣም ተጠባቂ ነው። ኮሞ በሴስ ፋብሪጋዝ የተመረ ድንቅ ብቃቱን ያሳየ ይገኛል። ኮሞ በተለይ በጣሊያን ሴሪአ ሁለተኛው ዙር አጋማሽ እንግዲህ በጣም ከፍተኛ ነጥብ በመሰብሰብ አስረኛ ደረጃን ይዞ ማጠናቀቁን ማረጋገጡ ይታወሳል። ግን ከዛ ባለፈ ግን በቀጡ ዓመት ጣሊያን ወክሎ በአውሮፓ መድረክ በኤሮፓ ኮንፈረንስ ሊግ ወይም በኤሮፓ ሊግ ለመሳተፍ ህልም አለው። ይሄ ቡድን ኮሞ ያ ህልሙ እንግዲህ ያንን ለማስታካት በሚያደርገው ጨዋታ እንግዲህ ከኢንተር ሚላን ከባድ ፈተና ይጠብቋል ተብሎ ነው እንግዲህ የሚጠበቀው። በአንጻር አይነት በወረቀት ላይ ስንመለከተው ከናፖሊ ተጋጣሚ ይልቅ ኢንተርሚላን ተጋጣሚ ኮሞ ኢንተርሚላንን ነጥብ ሊያስጥልበት የሚችልበት እድል አለ። በአንጻሩ ናፖሊ ጨዋታውን በሜዳው ማድረጉና ከአግሊያሪም በዘንድሮ ዳም ብዙም አመርቂ የሚባል እንቅስቃሴ እያሳየ አይደለም። ከዚህ አንጻር ለናፖሊ ቅድሚያ ግምት ተሰጥቶታል ማለት ነው። እንግዲህ ኮሞ በ49 ነጥብ አስረኛ ደረጃን ይዟል። የኢንተር ሚላን ተጋጣሚ ማለት ነው። በ38 ዓመቱ ስፔንሴስ ፋብሪጋስ የሚመራው ኮሞ ጥሩ እንቅስቃሴ እያሳየ ይገኛል ማለት ነው እንግዲህ ኔራዚሮቹ ወይም ኢንተር ሚላኖች እንግዲህ ዋንጫውን ለማንሳት የእነሱ ማሸነፍ ብቻ በቂ አይደለም። ናፖሊ ነጥብ መጣል አለበት ማለት ነው። ሌላው ወደ ጨዋታው ወደ ፕሌይ ኦፍ ወይም ደግሞ ወደ ጥሎ ማለፍ ሊያመራበት የሚችልበት አንድ አጋጣሚ ሊኖር ይችላል። እሱም በስፋት የመነጋገሪያ ጉዳይ ሆኗል። በአውሮፓ መገናኛ ብዙሃን በተለይ በጣሊያን ገጾች በእነ ኮሪዬሬ ዴላ ሴራ ዴሎ ስፖርትም በጣም ከፍተኛ መነጋገሪያ የሆነ ጉዳይ ነው። ናፖሊ ተሸንፎ ኢንተር ሚላን አቻ የሚወጣ ከሆነ ሁለቱ ቡኖች ተመሳሳይ 79 ነጥብ ይኖራቸዋል። በዘንድሮ ዓመት ሁለቱም ቡድኖች በደርሶ መልስ ባደረጓቸው ጨዋታ በተመሳሳይ አንዳቻ ነው የተለያዩትና ሁለቱን የሚለይ ነገር የለም። እነዚህ ሁለቱ ቡኖች በነጥብም በውጤታቸውም ተመሳሳይ ከሆኑ እንግዲህ ፕሌይ ኦፍ ሰኞ የሚያደርጉ ይሆናል ማለት ይሄ፣ መፈጠር እድሉ በጣም ጠባብ ነው። እንደ አንድ ፖሲቢሊቲ ሊነሳ ቢችልም እንግዲህ የመጨረሻው አማራጭ ተብሎ እንግዲህ ሁለቱ ቡድኖች ተመሳሳይ ነጥብና ተመሳሳይ ውጤት ካላቸው የፕሌኦፍ ጨዋታ ሰኞ ዕለት የሚያደርጉ ይሆናል። እንግዲህ የጣሊያን እግር ኳስ ማህበር ይህንን ህግ ያስተዋወቀው እንግዲህ እንደ አውሮፓውያን አቆጣጠር በ2023 2024 የውድድር ዓመት ነው ማለት ነው። ይህ የመፈጠር እድሉ እንግዲህ በግሌ የሚሆን አይመስለኝም። በአንጻሩ አንዱ ቡድን አሸንፎ የአንዱ ውጤት ጠብቆ ዋንጫውን ያነሳል ብዬ ነው የማስበው። በተለይ ይህም ለናፖሊ ካለው በሜዳው ከሚያደርገው ጨዋታ አንጻር የተሻለ እድል አለው። በአንጻሩ ኢንተር ሚላን ነጥብ ሊጥል የሚችልበትም አጋጣሚ ሰፊ ስለሚሆን ናፖሊ ዋንጫውን የማንሳት እድሉ በራሱ በራሱ የመወሰን እድል አለው ዋንጫውን። በአንጻሩ ኢንተር ሚላን ቢያሸንፍም ማሸነፍ ብቻ በቂ አይሆንም። ወይ ናፖሊ ነጥብ መጠን አለበት ወይ አቻ ወይ መሸነፍ አለበት። አቻም ወጥቶ እንትን ካለም እንግዲህ ዋንጫውን ሊያነሳ የሚችልበት እድል አለ ማለት ነው። እንግዲህ ሁለቱ ቡድኖች እንግዲህ በፕሌኦፍ የመጫወት እድላቸው መነጋገሪያ አጀንዳ ሆኗል ማለት ነው። ከዚህ በፊት ሁለቱ ቡድኖች በጣሊያን ሴሪያ ዋንጫውን በመነሳት ያላቸውን ታሪክ ስንመለከት ናፖሊ ከዚህ በፊት የጣሊያን ሴሪያ ጣ ሶስት ጊዜ አንሷል። ካቻምና አንስሶ ነበረ። ባለፈው የውድድር ዓመት እንግዲህ መጥፎ የውድድር ዓመት ነበረ ያሳለፈው ናፖሊ ሶስት አራት አሰልጣኝ ቀይሮ አስረኛ ደረጃ ነበረ ያጠናቀቀው። ዋንጫ በመላበት ዓመት ቀጥሎ አስረኛ ደረጃ ይዞ ማጠናቀቁ በጣም ሲያስተቻው ነበር። አንቶኒዮ ኮንቴ በክረምት ቡድኑን ከተረከቡ በኋላ ድንቅ እንቅስቃሴ ናፖሊ እያሳየ ይገኛል። ኢንተር ሚላን የአምናውን ጨምሮ ሀያ ጊዜ ዋንጫውን አንስቷል ማለት ነው። ናፖሊ አራተኛ ዋንጫውን ያነሳል ከሁለት ዓመት በኋላ እንግዲህ ወይስ ኢንተር ሚላን በተከታታይ ዋንጫውን በማንሳት አጠቃላይ በሴሪያ ያነሳውን ዋንጫ ወደ አንድ ከፍ ያደርጋል የሚለውን ነገር እንግዲህ የአርቦ የዛሬ ምሽት ጨዋታዎች እንግዲህ የሚወስኑት ይሆናል። በአውሮፓ ታላላቅ ሊጎች ማለትም በስፔን፣ በጣሊያን፣ በጀርመን፣ በፈረንሳይና በእንግሊዝ በዘንድሮ የዋንጫ ፍክክር እስከ 38ኛው ሳምንት የሄደ የለም። ከሁሉም ውድድሮች ክለቦች ቀድሞ አስቀድሞ ነበረ ዋንጫውን ማንሳታቸውን ያረጋገጡት ማለት ነው። እንግዲህ የጣሊያን ሴሪያ ግን 38ኛው ሳምንትም ላይ ደርሶ እንግዲህ አሸናፊው አልታወቀም። በዛሬው ጨዋታ የሚለይ ይሆናል። እንግዲህ ባለፉት ጥቂት ዓመታት የጣሊያን ሴሪያ ውድድር እንግዲህ በጣም ጠንካራ ፉክክር የተደረገበት ነው። እንደ አውሮፓን አቋጠር በ19 ዘጠናዎቹም እንግዲህ ወርቃማ የሚባለው የጣሊያን እግር ኳስ ጊዜ ነበር። ከዛ በኋላ እየተዳከመ መጥቶ በተለይ የጁቬንቱስ የካልቾ ፖሊዮ የጨዋታ ማጭበርበር ቅሌት የጣሊያን እግር ኳስ መጥፎ ስም እንዲያገኝ አድርጎት ነበረ። ከዛም በመቀጠል እንግዲህ የጣሊያን ሴሪያ ባለፉት ዓመታት ላይ እንግዲህ ዳግም በማንሰራራት ጥሩ እንቅስቃሴ ጠንካራ ፉክክር የተደረገባቸው ይገኛል። እነ ናፖሊ፣ ኢንተር ሚላን፣ አትላንታ፣ ላዚዮ፣ ኤሲ ሚላን በጣም ዩዲኒዜ ጥሩ እንቅስቃሴ እያደረጉ ይገኛል። የዘንድሮ የጣሊያን ሴሪያ ፉክክርም እንግዲህ በአውሮፓ እግር ኳስ የጣሊያን ሴሪያ እንደ ማስታወቂያ እንደ ትልቅ የፉክክር ማሳያ ሆኖ ገጽታ መገን ቢሆነ የጣሊያንን እግር ኳስ እንዲታይ ይበልጥ እንዲተዋወቅ ትልቅ አስተዋጽኦ አድርጓል። እንግዲህ የጣሊያን ደማቅ ዋንጫ ፉክክር እንግዲህ ዛሬ ያበቃል። ዋንጫ ወደ ኔፕልስ ወይስ ወደ ናፖሊ ያመራል፣ ወይስ ወደ ኢንተር ሚላን ወደ ሚላን ወደ ዋና ከተማው ያመራል የሚለው እንግዲህ ዛሬ ማታ የሚወሰን ይሆናል።